በዚህ ቪዲዮ አሁን ተረፈ ማለቱን ትተን ቀጥታው ዳዘን ይህ ነገር መሞከር አለባትና እንሞክራለን። ሰላም ጋይሶች፣ እስካሁን ድረስ በሌላ በሰው ዩቲዩቦች ነበረ የምታዩ፣ ዛሬ ደግሞ በራሴ በመሱድ በግሌ ማለት ነው በራሴ አካውንት ተመልሻለሁ። ተመልሻለሁና ሌላውን ነገር አማሪ ንገራቸው ሰላሜና ያው የሚባል አዲስ የሚባላል ቻናል ከፍተዋል እና አይታችታል። የተወሰናቸው ሰዎች እና ምርጥ ዩቲብ ቻናል ቻናልበ ቪዲዮችን ለመሻት እሞክራለን። ከዚህ በፊት አንድ ቪዲዮ ሰርተን ነበር፣ አሪፍ ታይቶልናል እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ያገዛችሁን ሰዎች በጣም እናመሰግናለን። ከዚህ በኋላ እንቀጥላለን። ዛሬ የሪያክሽን ቪዲዮዎችን አዘጋጅተንላቸኋል። አብራችሁን ቆዩ ምርጥ ምርጥ ቪዲዮዎች እናያለን አብራችሁን ቆዩ ቀን ማታና ቅዳሜና እሑድ እናስቀውጠዋለን ደግሞ ለነገሩ ከኔ ጋር ብትውሉ መዝናናት ነው እንጂ ሌላ ነገር ያጋጥማችሁ እስኪ እናንተ እጃችሁ አይበላችሁ ብቻ ማሏን ጠ እና ቪዲዮዎችን ከመጀመራችን በፊት ለእናንተ አንድ የተዘጋጀ ኮርስ አለ። ቲክቶክ መጀመሪያ የምትፈልጉ ሰዎች እንዴት አገታችሁ ሾርት ቪዲዮዎችን ማዘጋጀት እንደምችሉ ቀረፃ ጀምሮ ሙሉ ነገሮችን በአንድ በቴሌግራም ቦት አዘጋጅተንላቸዋል። ቀኔግራም ቦት ብላችሁ ልክ እንደዚህ ሰርች በማድረግ የሚመጣላቸው የቴሌግራም ቦት ላይ ትገባላችሁ። ደስ የሚለው ነገር በዚህ ትምህርት ሌላ ማይክ፣ ተጨማሪ ማይክ የሚያስፈልጋችሁ ነገሮችን ትታችሁ በስልካችሁ ብቻ መስራት የምችሉበትን አሪፍ ድምጽ ያላቸውን ቪዲዮዎች እንዴት መስራት እንደምችሉ በረንብ እናሳየን እንዲሁም እናንተ ይበልጥ እንድትግባቡ ብለን አንድ የቴሌግራም ግሩፕ ከፍተንላቸዋል። ይህን ትምህርት የምትወስዱ ሰዎች በሙሉ ያን የቴሌግራም ግሩፕ ውስጥ በረንብ መወያየት ትችላላችሁ። እንዲሁም መጨረሻ ኮርሱን ከጨረሳችሁ መጨረሻ ላይ አንድ ቪዲዮ አዘጋጅተንላቸዋል። የኛን ቪዲዮ በመመልከት እንዴት በድጋሚ መስራት እንደምችሉ እንዴት ለምዱ ተደርጎ ሰርተንላቸዋል። እንዲሁም መጨረሻ ላይ ከእናንተ መሀል ውስጥ አንድ ሰው እናወዳደርን፣ አንድ ሰው ማስታወቂያ በራሳችን መንገድ ራሳችን ከፍለን አንድ ማስታወቂያ የመጀመሪያውን ማስታወቂያ እናሰራዋለን። የቴሌግራም ቦቱን ስም ከስራ አስቀምጬላቸዋለሁ። አሁኑ በመመስገብ መመርስ ይችላላችሁ። ወደ ቪዲዮ እንግባ። እዚህ ቪዲዮ ደግሞ አዲስ ካልሆናችሁ ደግሞ ለሁሉም ላላዩ ላላየ ቤት ላላችሁ እና ጓደኛ ላላችሁ ያዳረሳችሁ ለራስ ብቻ ማስቀራት የለብን

ሲሆን የጡረታ አበል ይ ነገር መሞከር አለባትና፣ እንሞክራታለን። አንተ ትሰጠኛለህ። አመሰግናለሁ በጣም

ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንት እና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው ሮባንድ ማለት ደግሞ ትገባላችሁ ማለት ነው በአንድ ላይ ኮንታ ትገባላችሁ እንደማለት ማለት ነውእእ ለምንድነ ውድ ሀገሬን አንድ እርምጃ ከፍ ለማድረግ ነዋ ወደታች ነው እኔን አጋድማቸው እንዳይሆን ረ መደፋፈር ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡም በሳንጃ እሱ ይገርመሃል እንዲ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ አረ እና ለውጣልን በርከት ነበር እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። እንግዲህ ዋናው ጤና ነው። እኔ አልሰራሁም ሲጀመር ትናንትና አልመጣሁም። አረ አጋድሚዬ ችግር የለውም። ማተስ ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል። ማን ያለው?

እና እስካሁን ድረስ የነበረን ቆይታ ይመስል ነበረ። በዚህ እንደዚህ አይነት የሚያስቅ ቪዲዮዎች ለማግኘት ይህን ቪዲዮ ፎሎ እና ሼር ማድረግ እንዳይረሳ። ሌላ ቪዲዮዎችን እንለቃለን። ነገም ከነገ ወዲያ ምናምን፣ ቅዳሜ እና እሑድም እንገኛለን። ይመቻችሁ። የራዳ ልጆች መሱቴ ሰብስክራይብ